ለመጀመሪያ እንኳን ደስ ያላችሁ፣ ይህን ቪዲዮ በላይክ ጀምሩ። በአዲስ ቪዲዮ መጥቻለሁ ማለት ነው። እንኳን ደስ ያላችሁ። በጣም ደስ ብሎኛል። ኤፍዬ ሰሞኑን ሲያስመልሳት ነበረ። ቀጥታ ወደ ሆስፒታል ከፂ ጋር ሄደው ሲመረመሩ የሁለት ልጆች እናት መሆኗን ተረጋገጠ ማለት ነው። እናም እናም እንዳልኳችሁ ፂና ቤዝ በጣም ሊደነገጡት ሲቀጥል ደግሞ ናታንም በጣም ደንግጧል ማለት ነው። ኤፍራታ ደግሞ በጣም ነው ደስ ያላት፣ ምክንያቱም ወይኔ እውነት ይሁን እንዴ? ሄጅ ምርመራ ላደርግ እንዴ ስትል ነበር። ከዛ እንዴ ምን አስበሽ ነው የሚያስመልስሽ እኮ እንዴ እርጉዝ ሆነሽ እኮ ነው፣ እርጉዝ ሳቶኛት ቀሪ መመርመርማ አለብሽ አለቻት። ከዛም ሆስፒታል ሄደው ሲያረጋግጡ የሁለት ልጆች እናት ሆና ውፍዬ እየተገኘች ማለት ነው። በጣም ደስ ይላል። በጣም ነው የሚያስደስተው፣ እኔ እንደሚመስለኝ ከሆነ ከናታን ነው ምክንያቱም ከናታን ጋር ብዙ ላይፍ እንዳሳለፈች ሁላችንም እናውቃለን። ከያፌት ጋር እንኳን ቅርብ ጊዜ ነው የተጋቡት ማለት ነው። ሰላም፣ ሰላም ውድና የተከበራችሁ ባላችሁበት ስፍራ ሰላማችሁ ብዙ ትርፍ ይበልላችሁ። ሀገራችንን ሰላም ያደርግልን። ለዚህ ቻናል አዲስ ሲሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ ማለት ነው። እንዲሁም ይዤ የመጣ አዳዲስ ቪዲዮዎች፣ አዳዲስ መረጃዎች ወደ እናንተ እንዲደርሱ የደውል ምልክቷን በማብራት ተቀላቀሉ ማለት ነው። በጣም ደስ ብሎኛል። እናም ሲቀጥል ስለምታበረታቱኝ በጣም ነው የማመሰግናችሁ። ውድና የተከበራችሁ የሀረግ ድራማ እንዲሁም የሀረግ ድራማ ወዳጆች እንዴት ናችሁ? ሰላማችሁ ይብዛ። ተወዳጁ ልብ አንጠልጣይ የሀረግ ድራማ በጣም አሪፍ ነው። እኔም ከእናንተ ውስጥ አንዷ ነኝ የምከታተለው። በጣም አስተማሪና ምርጥ ድራማ ነው። በዚህ አጋጣሚ ይዤላችሁ የመጣሁትን ቪዲዮ እስከ መጨረሻ ለመከታተል ሞክሩ ማለት ነው። እናም እንዳልኳችሁ በጣም ነው ደስ ያለኝ፣ በጣም ደስ ብሎኛል። ምክንያቱም በዛን ሰዓት እንደውም የምታስታውሱ ከሆነ ማለት ነው በባለፈው ያፌት በቃ ቀጥታ ከኔ ጋር ስራ መጀመር አለብሽ ሲላት በጣም ነው ደስ ያላት። ነገር ግን እንደሚያስመልሳት እየሮጠች በየደቂቃው ሽንት ቤት እንደምትሄድ አልተናገረችም ለሱ። እናም እሱም አልነቃባትም። ስራ ቦታ ይዟት ሄዶ ሲያዞራት ቀጥታ መልሷት ወደ ቤት አመጣት ማለት ነው። እናም ሆስፒታል ልውሰድሽ ሲላት፣ አረ ያፌት፣ ደህና ነኝ እኮ ደህና ነኝ፣ ጭንቅላቴን ዝንቡል ያዞረኛል እንጂ ደህና ነኝ አለች። ከዛ ያፌት ከቤት ከወጣ በኋላ እንደገና አስመለሳት። እናም ካስመለሳት በኋላ ተመልሳ ተኛች። ተመልሳ ከተኛች በኋላ ፂሆን ደወለችላትና የማዋራሽ ወይ የማናግርሽ ነገር አለ አለቻት። ከዛን እሺ ጠብቅሻለሁ ነይ ባት መጪ ጥሩ ነበረ ግን ነይሽ አለቻት። ከዛም በኋላ እንዴ እንዴ ኤፉዬ ምን ማለት ነው? መጣው አለቻት። ምክንያቱም ፂ ስለ ቢኒ ለማውራት ፈልጋ ነው። ቢኒ አሁን ላይ ናታንም ሄዶ ያለውን ነገር ግልጽ ቢያደርግለትም በፍጹም አይንህን ላይ አልፈልግም ነው የሚለው ቢኒ። ምክንያቱም በዛን ሰዓት፣ በተጨነቀ በተቸገረ ሰዓት ይሄንን ድርጊት ያደረገችው ጽዮን እንደሆነች ነው የሚያስበው። እናም ደግሞ ናታንም በዛን ሰዓት ስራ ቢዚ ስላደረገው ያው በነገራችን ላይ ናታንም ሲፈልገው ነበረ፣ ቤዝም ሁሉም ሲፈልጉት ነበረ፣ አላገኙትም። በስተመጨረሻ በዚያ አጋጣሚ ደግሞ የዲያራ እናት ስራ እንዳለ ደወለችለት፣ ስራውንም ቀጠለ። በዛ አጋጣሚ ስላልተመቸው ቢኒንም ፈልጎ ታጣው። እናም ይሄንን ይሄንን ነገር ቢኒ የተረዳ አይመስለኝም። ቢረዳ ኑሮ ጺንም በድጋሚ እውነት አብረው በቀጠሉ ነበረ፣ ከናታን ጋርም አብረው እንደመጀመሪያቸው ጓደኛ በሆኑ ነበረ። እናም እነሱ የሚያስቡት ናታን በጣም ተቀይሯል። እዚህ ደረጃ ደግሞ ያደረሰችን ፂሆን እናት ከአቤል ጋር ተመሳጥራ እያለ ይጠራጠራል ማለት ነው። ነገር ግን ፂ የምታውቀው ነገር የለም ማለት ነው። አቤል ያው ተንኮለኛ ነው እና ስለ ስለ ፍቅረኛዋ ስለ ቢኒ ለማውራት ነው ኤፉ እየጋሄደችው። በዛ አጋጣሚ ኤፍራታን እያናገረቻት ወደ ግርግዳ ስትመለከት የያፌት ፎቶ ከኤፍራታ ጋር ተቃቅፈው ስለሰርጋቸው ቀን የተነሱት ፎቶ ነበረ እናም ፎቶን አየችና፣ አሁን እንደው እንደሚያፈቅር ሰው አንችም እንደምታፈቅሪ ሰው አቤት አቤት ትገርማላችሁ እኮ ለዛውም እኮ ይሄ የኛ ቤት ነበረ ምንም እኮ አልተቀየረም እኮ የራሳችን ቤት ነው እያለች ነው። ሲጀመር ያፌት ያለበት ቤት የነ ጽዮን ቤት ነው ቆይቷል። እንደውም ቤቱን ከወረሰባቸው እና ይሄ አሁን ኤፍራታና ያፌት ያሉበት ቤት የነ ጽዮን ቤት ነው እናም አይታ አቤት አቤት እንደሚፋቀሩ ሰው ተቃቅፎ ደግሞ እያለች ምን ትላለች? ቤቱን እንደዚህ ዞር ዞር እያለች እንደው እዚህ ቤት ላይ እኔና ቤኒ ታርቅህን አንድ ሆነን ብንኖር እናም ኤፍራታና ናታንም አብረን ብንኖር እያለች ስታወራ እንዴት ምን ምን ነው የምትይው ምንድን ነው አለች አቴ ሁዬ። አረ ምንም አረ ምንም እኔና ቤኒ እዚህ ቤት ብንኖር አንቺም ደግሞ ከወንድሜ ጋር ብትኖሬ ስትላት፣ እንደኛ እኮ ታላላቆች ነን ናታን ከቢኒ ታላቅ ነው። እኔ ደግሞ ፅ ከአንቺ ታላቅ ነኝ እንዴ ቅድሚያ ለእኛ እኮ ነው እያለች እኮ ነው። አይገርምም? በያፌት ቤት እያለችም ከናታን ጋር ለመኖር ነው ቅደዋ። ምክንያቱም ዞሮ ዞሮ እርግዝናዋ ብትመረመርም የናታን እንደሆነ ነው ያው። እርግጠኛ ኔ ባልሆኑ በዛ ንሳት ከእሱ ጋር ነበረች። ብዙም ጊዜም ከሱ ጋር ነው ላይፍ ያሳለፈችው። እንደዛ ብዬ ነው የማስበው። ከዛ ኧረ እንዴ እንዴ አንቺ እኮ ታናሽ እኮ ነሽ አንቺ ከኔ ታናሽ፣ ቢኒ ደግሞ ከናታን ታናሽ። ስለዚህ እኛንና ቀጥሎ እናንተ እንዲ ታላቅ እንደ ማክበር እኮ አለብሽ፣ እያለች እየቀለደቻት እያለ ወዲያውንም አስመለሳት። ከዛ ሮጣ ሽንት ቤት ስትሄድ ሲ ደግሞ እንዲ ምንድን ነው የተፈጠረው? ምን ሆነሽ ነው? ኤፉዬ ኤፉዬ ንገርኝ አለቻት። አይ ደህና ነኝ ደህና ነኝ ደህና ነኝ ስትላት፣ እንዲ ይሄ ነገርማ ኧረ ኧረ አሁንማ እኮ በቃ ምን ልበላችሁ እና ጠረጠረች። ሲ ይሄ የምን ምልክት እንደሆነ እነግርሻለሁ ኤፉዬ አለቻት። ማለት ነው እንዴ የምን ምልክት ነው? የምን ምልክት ነው አለቻት። እኮ እኔ እነግርሻለሁ አልኩሽ እኮ የምን ምልክት እንደሆነ እኔ እነግርሻለሁ ስትላት፣ እናም ይሄ እኮ የሚያስመልስሽ እኮ የእርግዝና ምልክት እንደሆነ አታውቂም እንዴ አለቻት። ከዛም አረ፣ እባክሽ እንተይ፣ እንደዚህ አትበይ ምን ለማለት ፈልገሽ ነው? ጺ ስትላት ለማንኛውም እስኪ ምርመራ ታደርጊያለሽ ከዛ በኋላ ያለውን ነገር ታረጋግጭያለሽ እኔን ካላመንሽ ስትላት እንዲህ ምን ችግር አለ ታዲያ ጺ ምን ችግር አለ አሁን ልብስ የልቀያይርና አብረን እንሄዳለን አለቻት ማለት ነው ኤፉዬ እንደውም ደስ እያላት የሚገርማችሁ ነገር የእውነትሽን ነው የምርሽን ነው እንዲህ ታዲያ አሁን ለምንድን ነው የማንሄደው? ለምንድን ነው አሁን የማንሄደው? ስትላት ጺ ደግሞ እንዲህ ልበሻ ልበሽ ልበሽ ያለቻት ማለት ነው። እናም ልብሷን ከለበሰች በኋላ ወደ ምርመራ ሲሄዱ ዶክተሩ ደግሞ ምርመራውን ካደረገ በኋላ የሁለት ልጆች እናት ነሽ ብሎ ተናገረ ማለት ነው። ሌሁየ እናም በጣም ደስ ብሏታል፣ እኛም ደስ ብሎናል። ምክንያቱም እንደው በዚህ አጋጣሚ እንደውም በጣም ናታንን ስለምትወደው ናታንም ናፈቀኝ እያለች ስላለ እንደው አብሮ በሆኑ በዚህ ያሳበው ማለት ነው እርግዝናዋን ያፌት ካወቀ ይመስለኛል። እንደው ቢፈታት ነው የምለው ማለት ነው። ምክንያቱም ሁለት ፍቅረኛሞች መሀል ሌላ ወንድ ሲገባ በጣም ነው የሚያስጠላው። የምር ምክንያቱም እሱ አታፈቅረውም አትወደውም፣ እሱ ግን ያፈቅራታል። ተቃራኒ ነው። በጣም ከባድ ነው። ግን እንደዚህ ማርገዟንማ ያፌት ከሰማ በቃ እኔ እንጃ ምን እንደሚፈጠር አስባችኋል። እና ምን በጣም ደስ ብሎኛል። እዚ ደግሞ አበረታታቻት። ይሄ መለከት እና ምልክት ነው። ኤፎ አታቂም እንደ እንዴ እስካሁን ምን ሆነሽ ነው ምናምን ስትላት አረ ምን ችክራ ለዚህ አሁን ልብሴን ለብሽ መጣው ጠብቀኛለች። ልብሷን ለበሰች። ወዲያው ወዴት ነው ሄዱት? ምርመራ ለማድረግ ማለት ነው። ኦኬ ሄዱ በኋላ ቼክ ሲደረግ የሁለት ልጆች እና ሆናለች። እና ጽም ደነገጠች። በቃ ልታምን አልቻለችም። ምክንያቱም ሲያስመልሳት ነው ልታምን አልቻለችም። በፍጹም ማለት ነው ጽይ ። እናም ቤዝም ሰምቷ በጣም ነው የተደናገጠችው። ዞሮ ዞሮ በጣም ደስ ይላል፣ እኔ በጣም ደስ ብሎኛል። ውድና የተከበራችሁ የሀረግ ድራማ ተከታታዮች፣ እንዲሁም ተወዳጅ የሀረግ ድራማ ምርጥና አስተማሪ ድራማ ነው። እስኪ ምን ምን ተማራችሁ? እንደተለመደ አስተያየታችሁን በኮሜንት አስቀምጡ። ያው ሁላችንም እንደምናውቀው ሁላችንም እንደምናውቀው ከዚህ በፊት ቤዝ በጣም ጨካኝ ሆና ስትሰራ ነበር። አሁን ደግሞ ያው እስር ቤት ከገባች በኋላ ብዙ ነገር ተምራለች። ብዙ ነገር ተምራ አሁን ላይ ጥሩ ጥሩና መልካም መልካም ነገሮችን ማሰብና ማውራትም ያስደስታታል ማለት ነው። በነገራችን ላይ እኔ በጣም ተመችቶኛል። ባህሪዋ በጣም ቅንና በጣም መልካም በጣም ጥሩ ጀግና ሴት ሆናለች። እውነት ለመናገር በጣም ነው የተመቸችኝ። ምክንያቱም ከዚህ በፊት ሳላቅላደረግኩት ሁሉ እንዲሁም ደግሞ ሳላቅ ለበደልኳችሁ በሙሉ ይቅርታን እጠይቃለሁ። አሁን ግን ለእኔ ባልሆነ ነገር ላይ መቀመጥም ጊዜን ማቃጠልም አልፈልግም። ከዚህ በፊት ያለማወቅ ላደረግኩት ነገር ሁሉ ጸጽቶኛል ብላ በጣም ጥሩና ቅን መልካም ሆና ትገኛለች ማለት ነው። እናም ዞሮ ዞሮ በጣም ነው ደስ የሚለው ሲቀጥል ደግሞ የታገቱትን ሴቶችንም ደግሞ እንዲሁም ታሪኩ እያሰቃየ ይገኛል። እሱም ደግሞ አንድ ቀን ጉድ እንደሚሆን ተስፋ አድርጋለሁ። እና አሁን ላይ የዲያራናት በጣም አጥብቃ ስራዋን እየሰራች ነው። የዲያራናት የምትሰራው ስራ ደግሞ እንዲሁም ደግሞ እንትናቸው ማለት ነው። እናም እንዳልኳችሁ የዲያራናት የምትሰራው ድርጅት በጣም ትልቅና ኦቨር የሆነ ድርጅት ነው በገንዘብም በሀብትም በጣም ትልቅ ድርጅት እንደሆነ ያፌት ስለሚያውቀው አሁን ላይ ያፌት በጣም እየተከታተለው ነው ናታንን ለማጥቃት ናታንን ደግሞ ብዙ የደራ ናት የቀጠረቻቸው አሉ እንዲጠባበቁት ማንም ሰው እንዳይነካው ማለት ነው እንዲሁም ደግሞ ብቻውን እንዳይወጣም እንዳይገባም ሰው ተቀጥሮለታለ ናታን ምክንያቱም ከባድና ሀይለኛ ድርጅት ነው እየሰራ ያለበት ድርጅት በጣም ትልቅ ታዋቂ የሆነ ድርጅት ነው እንደነ ያፌት አይደለም እናም በዛ ምክንያት ያፌት ናታን ያጠቃናል በሚለው ታሪኩን ተቆጣጠረው እያለ ይገኛል እንዲሁም ደግሞ እቤት ውስጥ ጥፍሮ አነቃቅሎ ጥለዋት የለም ሎሊት ሎሊትንም እያስፈራሯት ነው ያለውን መረጃ ለቅመሽለኛ የማትናገሪ ከሆነ አንቺንም እናስወግድሻለን እያሉ እያስፈራሯት ነው እረ ባካችሁ እኔ ምን አደረኳችሁ የድሮ ናታን ከሆነ አያሳስባችሁ። ግን አሁን ተቀይሯል የምትሉ ከሆነ እስኪ... ወይኔ ሎሊት እኮ በጣም ነው ምንደፈታ የምታደርገኝ። እንደው እና እያንዳንዳቸው በነገራችን ላይ እያንዳንዳቸው ገጸ ባህሪያቸው እኔ በጣም ነው የሚመቸኝ ማለት ነው። እና ያም ይም ሆነ ሁሉም ነገር እንደሚስተካከል ተስፋ አረጋለውኝ። እና ውድና የተከበራችሁ ቤተሰቦቼ እስኪ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። አበረታቱኝ፣ ደገፍ ደገፍ አድርጉኝ ማለት ነው። እናም ለዛሬ ይዤ የመጣሁት ቪዲዮ ይሄንን ይመስላል። እንደተለመደ አስተያየታችሁን በኮሜንት አስቀምጡ። የሀረግ ድራማ ምርጥና አስተማሪ አሪፍ ድራማ ነው። እናም ያፌት እንደምናውቀው በጣም ጨካኝ በቃ ምንም ራሂ እንደሌለው ነው ገጸ ባህሪውን እንደተመለከት ነው በጣም ጨካኝ ሆኖ ነው የሚሰራው። እናም ዞሮ ዞሮ በጣም አሪፍና ምርጥ ነው። በጣም ተመችቶኛል። በጣም አስተማሪ ድራማ ነው። በድጋሚም እንኳን ደስ ያላችሁ። ለዛሬ የመጣሁት ቪዲዮ ይህን ይመስላል። ተመልሰን እስክንገናኝ መልካም ቆይታ። ባይ ባይ።